ሸኬራ ወንድማችን በጣም ክሪቲካል ችግር ውስጥ ነው ያለው። ከአምስት ቀን በፊት የመኪና አደጋ ደርሶባቸው ነበር እሱና ባለቤቱ እሱና ባለቤቱ የመኪና አደጋ ደርሶባቸው ነበር። ሹፌሩ ሌላ ሰው ነው የነዳ። በሚወስዳቸው ጊዜ የመኪና አደጋ ደርሶባቸው ሆስፒታል ገብተው ነበር። ባለው በሌለው አቅም ባለቤቱ አራት አጥንቷ ተሰባብሮ የጀርባዋ ብረት ገብቶላት ነበር አይ፣ ቲንክ አራት ሰዓት ይሁን አምስት ሰዓት እያለኝ ሰርጀሪ የፈጀበት ማለት ያንን ወጪ ሰውየው ከበር አድርጎላቸው ነበር ለሆስፒታሉ። ሶ እሱም ተጎድቶ ነበር። ከዛም ባለቤቱን እያገዘ በቃ ይህንን ሳምንት እንትን ብሎ ነበር። ትላንትና አትውጣ ተብሎ ወጣች ቤቷ። አሁን አትታመም ተብሎ አስታሟት ተብሎ ማታ ግን ድንገት የኩላሊት ኢንፌክሽን ምናምን ተብሎ በጣም ህመሟ በዝቶባት፣ አሁን ደግሞ ኮማ ውስጥ ገባች። ሌሊቱን ሌሊቱን ኮማ ውስጥ ገባች። ኮማ ውስጥ ገብታ አሁን ማታ ያስያዙት ሁለት ሺህ ደግሞ እዛ ቤይሩት በዶላር ነው እንትን እያሉ ያሉት በዶላር ነው የሚቀበሉት ምናምን እና ወደ ሁለት ሺህ ዶላር ብቻ ተከፍሎ ኦልሬዲ አሁን ኮማ ውስጥ ሆናለች። ምንም እንትን እያለች አይደለም በቃ ነገሩ ሁሉ ከአቅሙ በላይ ሆኖበት ነገሩ ሁሉ ከአቅሙ በላይ ሆኖበት፣ ማታ ይኸው የላክልኝ ወደ እንዴት አደርክ ጠጽሽ ሰላም ነው ወይ ሁሉ ሰላም ነው ያ ያ አሁን በጣም አደጋ ውስጥ ገብታለች። ያው ቆማ ውስጥ ገብታ እንትን ብላለች እና በጣም ከፍተኛ ብርን የጠየቁን ያው ጣቃለን የሚዲያ ላይ ምንም እንድቀንም ሰውን አስቸግሬ አላውቅም፣ ከመርዳት ውጭ አሁን ግን ቀንጣለን እና ያው እናንተ እንድትረዱኝ ወደ እናንተ መጥቻለሁ። ና ፕሊስ፣ አትሳ አስተባብር ና ያው የኢትዮጵያ ህዝብ እንግዲህ ሚስቴን እንዲያድንልኝ ብቻ ነው የምፈልገው። ማታ ሁሉ ሰላም ማታ የደካከማት ነበር ይህንን የላከልኝ ሁኔታውን አላምን እንትን ሲል በስልክ አውርቼው በቃ የደካከማት ነው። እና ይህ ነገር አላማረኝም ምናምን የሚል ነገር አድርገህ እንትን አለምናም ነው ወይ እባክህ እባክህ፣ እስኪ አስተባብሉልኝ። ያው ከእኔ የሆነ ምንም ነገር የለም። ያው የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን አራት አጥንቷል እንትን ብሎ ያው ከዶጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ አራት ሰዓት ተቀዶ ጥገና አድርግ አሁን እቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ ሌሊት ኢንፌክሽን ነው ምናምን ብሎ ድክምክም ብላብን፣ አሁን ኮማ ውስጥ ገብታ ይኸው፣ ሌሊት ነው ማናገር። ፕሊስ እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላውቅም ከመረዳት ውጭ ታውቃለህ፣ ተስብሽ እና ፕሊስ የኢትዮጵያ ሕዝብ በቃ እንዲረዳኝ። ማንም እንዲህ አይነት ነገር ይመጣበተኛል ብሎ አስቦ አያውቅም መቼም። እንዲህ አይነት ነገር ከመጣ ደግሞ ምንም ማድረግ አንችልም እና ያው አሁን የጠየቁን ብር በጣም ከፍተኛ ነው። እኛ ያለነው አረብ ሀገር ነው ታቃለ እና የኢትዮጵያ ህዝብ በቃ እንዲረዳኝ አድርግልኝ፣ በቃ እባክህ ተስፋ በቅፈላስ እኔ አሁን የኢትዮጵያ ህዝብ ነው ያለኝ። መረጃውን እልቅላለው፣ ምን እላለው። አኪድ የኢትዮጵያ ህዝብ ደግሞ ይረዳኛል ብዬ ነው ማስበው። ነ ግብት እንደምታዩት ነች። ሶሪ እንዳይዘጋብኝ ነው እሺ። ይኸው ባለቤቱ በጣም ያሳዝናል። ምን ብለን መናገር እንደምንችል። እሱ ያለበት ሁኔታ እንዴት ነው? እሱ ኖርማሌ ፊቱ ነው የተጎዳው እና አይኑ፣ የቀኝ አይኑ እንትን ሆኗል በጣም ችግር ላይ ነው ረ አንዳንድ ጊዜ